ስለ ተለየኝ ራሴን እጣልኩ ይመስላችሁ። ስልኩን ስለማያነሳልኝ ማያነሳልኝ ዱካክ እየበለ የሚያሰቃየ ነው የሚመስላችሁ። አልፈልግሽም ማለቱ ብቻ የመቆም ድፍረቴን የናጠው ነው የሚመስላችሁ፣ ግን አይደለም። ሁሉን ነገር ተራ ማድረጉ አስደንግጦኝ፣ አብረን ሳለን ያልወጣንበት የሐሳብ መስመር፣ ያልተንሸራሸረበት ስፍራ፣ ያላሰስነው ቤርጎ ያልነገርኩት ገበና ነበር። ያልሆኑ ዓለሙን ብቻ ነው። በየደቂቃው ከጭንቅላት የሚፈልቀው ዝባዝንኬን ሳላስቀር ባጠገቤ ውል ያለውን ሳይቀር ነበር እምተነፍሰው እንዳልቆም አድርጎ ያፍረከረገኝ ያሳለፍነውን ያገዘፍኩት ነገር አንድ ሳይቀር ነው። አሳንሷ ትሄደው ትረክ የሌለው መለያየት ውጣ ውረድ የሌለው ፍቺ የማይተነፈስ ሕመም ለማይታበይ ጠባሳ ይዳርጋል። እንዴት በዚህ መጠን ተራ ይሆናል? እንዴት እየተፍለቀለኩ የምተርከው ትዝቴን እንደዚህ አባክኖ እንዴት ጥሩ ምክንያት እንኳን አይፈበርግ? እንዴት አካሄዱ ወዛ አላምሰ በዚህ መጠን ተራ አድርጉኝ። እንዴት ይሄዳል? በቃ እች ብቻ ነበር የምናክለው አብረን ስንሆን የኔ ነው ብዬ አይደለም ርቃኔን ልትጎም፣ የነበረን ነገር ገብዶብኝ አይደለም ድክመትና ሥጋቴን መግለጥ ያሳለፍነው ውብ ጊዜያት ካለ ጥንቃቄ ባካሄዱ ተረማንዶበት ነው ያናወዘኝ እንጂማ መለየት ተፈጥሮም አይደለም ነፍስ እስከ ሥጋ ጋር ይለያየለ መሄዱ አይደለም አካሄዱ ነው መላቀጡ የጠፋ ዱካክ ውስጥ የዶለኝ አወዳደቃችን ውስጥ እጣያችን ግዝፈትና ተራነት አሻራ በጉልሃል ምን አለ አለሳልሶ ቢጥ ምን አለ ሲተወኝ ይሉን ታቢስ ባይሆን አብረን በነገረን ጊዜ እንደምወደው እያንዳንዱ ዳኔ ምስክር ነበር። ሰው ለሚወደው አይደለም ላሸነፈው ጠላቱ እንኳን ይራረየል። ምናልባት እኮ የእኔ ብቻዬን የመሆን ፍርሃት ሲያርደኝ መለማመጤን አይቶ ነው ለኔ ያለው ስሜቱ የተከለለበት። ምናልባት ከእኔ የተሻለ ሰው አግኝቶ በእጁ እስኪያረጋት ወረት አውሮት ነው። ምናልባት እንዲህ መምለጭ ለጭ ማንነቱ ይሆናል። መሄዱ አይደለም ያጎሳጉሰል። ይሄ ማለቅ የሌለው የምናልባት ጉዞ ነው። ከሰውነት ተር ያወጣ ምናልባት። ቃል ገድፌ የምወደውን ብዬ ወይ ምናልባት ያላልኩበትን ነግሮት ይሆን ወይ? የሆንኩትን አገዛዝፈው አሻክረውበት ይሆን ይኸና፣ ሌሎች መሰል የምናልባት መላምንቴዎች ነው ጭንቅላቴን ያጣበው። እንዲህ እንደባደልኩማ ባደድኩ ማልቀር ረሳል ያን የዚህ የዘራሁን እዛ ስታጭ መሰስ እያልክ ትመጣል። ያኔ የኔ የምናልባት የመላምንት ችንካርን ትቀምሰዋል።